ከብዙ ጊዜ በፊት ዓለም ሁሉ በታላቁ ጎርፍ ከጠፋች በኋላ በሁሉም ስፍራ የሚገኙ ሰዎች አንድ ቋንቋ ይናገሩ ነበር። ለመኖር ምቹ የሆነ ሰናዖር ተብሎ የሚጠራ ጥሩ ስፍራን አገኙ። ሁሉም ሰው ቅርብ ለቅርብ እርስ በእርሳቸው በቀላሉ እንደሚገናኙ እንደ አንድ ትልቅ ቤተሰብ አብረው ይኖሩ ነበር። አንድ ቀን አንድ ትልቅ ሐሳብ መጣላቸው። ኑ ለእኛ ከተማና ራሱ ወደ ሰማይ የሚደርስ ግንብ እንሥራ ብለው በደስታ ለመሥራት ወሰኑ። በድንጋይ ፈንታ ጡብ ለማያዠም ቅጥራን ተጠቀሙ። ሁሉም በአንድነት ይሰሩ ነበር። ጡብ ይቀባበሉና በቅጥራን ያይዙት ነበር። ወደ ሰማይ ስለሚደርሰው ግንብ እያሰቡ ይደሰቱ ነበር። ነገር ግን ያልታሰበ ነገር ተከሰተ። እግዚአብሔር ከሰማይ ወደ ታች ተመለከተ፣ ከተማውንና ከፍ ያለውን ግንቡን አይ። እግዚአብሔርም እንዲህ አለ፣ ሁሉም አንድ ቋንቋ ብቻ ይናገራሉ፣ ይህን ትልቅ ሥራ በአንድነት ይሰራሉ። ይህን ማድረግ ከቻሉ ማናቸውንም ነገር ማድረግ እንችላለን ብለው ያስባሉ። አንዳንድ ነገሮች በእግዚአብሔር ፍቃድ ብቻ እንደሚደረጉ ይረሳሉ አለ። ስለዚህም እግዚአብሔር ቋንቋቸው እንደበላለቀው፣ በድንገት አንዱ ጡብ ሲጠይቅ ሌላው አካፋ መስጠት ጀመረ። አንደኛው መቆፈሪያ ሲጠይቅ፣ ሌላው ደግሞ ውሃ በዕቃ ይሰጠው ነበር። ማንም ሰው የሚፈልገውን አላገኘም። ንግግራቸው እንቆቅልሽ ሆነ። እርስ በእርሳቸው ግራ ከመጋባታቸው የተነሳ አብረው መስራት አልቻሉም። ስለዚህም ልባቸው አዘነ። ወደ ሰማይ ይደርሳል ብለው የጀመሩትን ግንብ ሳይጨርሱት አቆሙ። ምክንያቱም እርስ በእርሳቸው መግባባት ስላልቻሉ መለያየት ጀመሩ። ተመሳሳይ ቋንቋ የሚናገሩ ሰዎች አንድ ላይ በመሆን የራሳቸውን ወገን መሰረቱ። እነዚህ ወገኖች ወደ ተለያዩ አካባቢዎች ተጓዙ። አዲስ መኖሪያ ቦታዎችን አግኝተው ተቀመጡ። ያ ትልቅ ቤተሰብ ወደ ዓለም ሁሉ ተበተነ። እያንዳንዱም ወገን የራሱን አዲስ ቋንቋ መናገር ጀመረ። ከባቢሎን የወጡት ወገኖች ከዚህ ቀደም ማንም ኖሮ ወደማያውቅበት ስፍራ ተጓዙ። እያንዳንዱ ወገን አዳዲስ ተራራ፣ ወንዝ እና በዛፎች የተሞላ ጫካዎችን አግኝተው ተቀመጡ። ከዚህ በፊት የሚያውቅትን ዕውቀት በመጠቀም አዳዲስ ቤቶች ሰሩ። አሁን ግን የሚያደርጉትም ሁሉ የሚያደርጉት በስርዓት ነበር። ዓለም በተለያዩ ቋንቋዎች ተሞልታ ነበር። እያንዳንዱ ቋንቋ እንደ ሌላው ቆንጆና ውስብስብ ነበር። በእነዚህ አዳዲስ መሬቶች ላይ የሰዎች ህይወት አዲስ ቀለምና አዲስ ቅርጽ ያለው መሆን ጀመረ። የተለያየ አልባሳት ለበሱ፣ በተለያዩ ዘፈኖች ዘፈኑ፣ ከከዋክብት በታችም የተለያዩ ታሪኮችን ተነጋገሩ። ሕፃናት እንዴት ሰላምና ወደሃለው እንደሚባል በራሳቸው ቋንቋ ተማሩ። ከመሬት እና ከእንስሳት ተማሩ። ወቅቶችን በራሳቸው መንገድ አከበሩ። በመጨረሻም የባቢሎን ግንብ ታሪክ ምን ያህል ኃይላችን የተወሰነ እንደሆነ እና እግዚአብሔር ከእኛ ማስተዋል በላይ የሆነ እቅድ እንዳለው ያስተምረናል። እግዚአብሔር ሁላችንንም በተለያዩ ቋንቋዎችና በተለያዩ ዘዴዎች የምኖር ሰዎች አድርጎናል። ዓለምንም ተወዳጅና አስደሳች ቦታ አደረጋል። እግዚአብሔር የሚወደውን ነገር እርስ በእርሳችን ተነጋግረን ስንግባባ ሕንፃ ብቻ ሳይሆን እግዚአብሔር የሚደሰትበትን ወዳጅነት መገንባት እንችላለን።